ክቡራን እና ክብራት እንደምን ዋላችሁ? እንደምን አከረማችሁ? የአይዞሽ ገለቴ ባለቤት አልበደልኩም ተበደልኩ እንጂ ብሎ መጣ ታስሯል ብለው ይሄ በዚህ ጋር የምታዩት ይሄ የፌዴራል ፖሊስ የደህንነት ቢሮ ኃላፊ የነበረበት ወቅት አደገኛ ድራማ መስራት የሚችል ገራፊ መክሮት ህዝብን ለማስተባበል ሴፉ ፋንታውን ጋር የላከበት ድራማ ከበደል በላይ በደል ነው። ለኑሯ፣ ለትዳሯ፣ ለስኬቷ እኔ ነኝ ከጀርባ ያለውት ይላል ባልየው። ይሄ ባልየው ማለት ነው። እውነት ለመናገር ህይወቷ ፊትለፊት የቆምክ ጉቶ እንቅፋት ነህ። ለምን በለኝ። በአትሌት ገለቴ ቡርቃ አቅም ሶስትና አራት ፎቅ ባለቤት ሆናችሁ ቦሌ ላይ በቢሊዮነር ሀብት ላይ ትጣሉ ነበር እንጂ በትናንሽ ቤት ደረጃ ጎዳና ላይ ወደቅኩ ብላ አንተም ደሃ እሷም ደሃ ነኝ አትልም ነበር። ከጀርባዋ ያለ ክፉ ባል ስለሆንክ ነው። በአትሌት ገለቴ ቡሩቃ ህይወት ያላቸው ባልም ባልም የሌላቸው አትሌቶች የህይወት መሰረታቸው ስኬታማ ነው። አንተ ግን የህይወት መሰረት እንቅፋት ነው። የውልክባት እቺን የገጠር ምስኪን አገኘው ብለ የጨርቆስ ጩሉሌ ማለት ነው። ይሄ እስከ 2010 የትዳር ፍቻችሁ ከተካሄደ፣ ያኔ ማን ነው እናንተን የሚናገረው? ባለ ጊዜ ፈላጭና ቆራጭ የነበራችሁ ህግን እንደፈለጋችሁ የምታደርጉ። በዚህ ሰውዬ አይደለም እንዴ ከጌታቸው አሰፋ ቀጥሎ ያለ ይሄ ሰው እኮ ነው። ይሄ ከጌታቸው አሰፋ ቀጥሎ ያለው ይሄ ሰው እኮ ነው። ዛሬ በቤሯ ተጠቃ ይላል፣ ተጠቃ ይላል። በቤሯ ምክንያት የዘረፋችኋት ማንም የላትም ብላችሁ እስቲን የገጠር ምስኪን ገለቴ አሁን እንዲህ አይነት ድራማ የምትሰራ እንዲህ አይነት ብልጠት የምትጫወት እንዲህ አይነት ታክቲክ የምትችል ልጅ አድርጋችሁ ስከሷት እግዚአብሔርን አትፈሩ። የኦሮሞ እንደዚህ አይነት አስመሳ የሌብነት ችሎታ ቢኖረው የብልጠት ችሎታ ቢኖረው በዘሩ ማንም ፈልጎ የሚያጠቃ ቢሆን ኖሮ አንደኛ ሀሚሌን ሌላ ቤር ኦሮሞ ውስጥ አይኖርም። ሁለተኛ ኦሮሞ እንደዚህ በፖለቲካ ዜሮ ሆኖ አይኖርም ነበር እና እንደ እናንተ የእባብ ጭንቅላት ቢኖረው ማለት ነው። እንነጋገር፣ ሀቁ የእኔን ወንድም አትሌት መለሰ ፈይሳ የደርግ ሯጭ ነው፣ የሚሊቴሪ ሯጭ ነው፣ ሻምበል ነው ብላችሁ ስንት እድሉን አክሽፋችሁ፣ በእናንተ እንዴት አልጋ ላይ ተኝቶ የሞተ እኮ ወንድም አለኝ እኔ። እነ ደራርቱ ባለፈ የቀበሩት እናንተ ቂመኛ በቀለኛ አይደላችሁም እንዴ? እንደ ዘር ሰውን የምትበቀሉት አሁን ሴፉ ጋር በዚህ ሰውዬ ተመክሮ መጥቶ ሊያስተባብል ይፈልጋል። የትኛዋ የሕይወት ስኬቷን ነው ልነግረን የፈለግከው? የወድቀት ስኬቷን። የእሷ አባቾች የእሷናል አትሌት ውስጥ ውጤት ያላመጡ እኮ ዛሬ ባረ ሁለት ባረ ሶስት ፎቅ ናቸው መርካቶ ውስጥ ቦሌ ላይ። አንተ በመቶ ሺህ ሀብት ነው ደህነቷን የምታወራልን የትኛው የባሏ ጀርባ ውጤታማ ሰው ሆነ? የህይዋቷ መንገድ እንቅፋት የሆንክባት እንቅፋት ጉቶ ነህ እንጂ ወዳጄ። ባል የሌላቸው ባል ያላቸው አትሌቶች ዛሬ የት ነው የደረሱት? እንኳን የገለቴ ቡርቃ ጠንካራ አትሌት ተውና ትንሽ ትንሽ እንኳን እውቅና ያላቸው አትሌቶች ያላቸው ሀብት፣ ትዳር ያላቸውም ትዳር የሌላቸውም ባገኙት ገንዘብ ውጤታማ ሆነዋል። አንተ ግን የህይወቷ እንቅፋት ነበርክ። እግዚአብሔር አንተ ላይ የጣላት ቀን ላቧን፣ ስቃን፣ እውቅናዋን፣ እጣዋን፣ እድሏን ቆርጥሞ የበላ የመርካቶ ጩሉሌነ የጨርቆስ ሞንጩፍ እጅነ እግዚአብሔር የጣላት ማን ተናግሯችሁ ነው? በዛ 2010 ለውጡ ከመምጣቱ በፊት የነበረውን የህግደት ይሄ ሰውዬ በስልክ ደውሎ የፈለገውን ዳኛ፣ የፈለገውን ፖሊስ፣ የፈለገውን አካል እንዲያርግም ብሎ ማዘዝ የሚችልበት የስልጣን ዘመን አልነበረውም። እንደ ይሄ ይሄ መሰሪ ለአንተ የሚከራከረው አሁን አሁን በማንነቱ ተጠቃ ይላል። በማንነት ሰው የምታጠቁት እናንተ እንጂ በማንነት ሰውን የሚያጠቃ የኦሮሞ ህዝብ ማንነት የለንም በማንነት በማንነት የምናጠቃ በሆነ የኦሮሞ ህዝብ ላ ቲፒኤልኤፍ ያደረገውን መከራ ኦሮሚያ ውስጥ ያለውን ትግራዊን በቀል ነበረ። በማንነት ብናጠቃ ኖሮ አሁን ስለ ትዳራችሁ ያወራ ነው። በህዋነቷ የሸወርክናትን ሌብነትህን እንጂ የትግራይን ህዝብ ማንነት አይደለም ጠርተን እየተከራከርን ያለ ነው። ከአትሌቶች ጀርባ ያሉ ጠንካራ ባሎች አራትና አምስት ፎቅ አላቸው። ቢለያዩ እንኳን አንዳንዳ ሁለት ፎቅ ነው በረ የሚካፈሉት። ሜዳ ላይ ለወርቅ ነው። ድሃ ሆንኩኝ የሚል አትሌት ልትሆን አትችልም ነበር። አንተ የጀርባዋ ጠንካራ አትሌት ብትሆን ሌባ ስለሆንክ ነው እንጂ ሰካራ ሞይ ጠጭ የሆነ ልጅቷን ዋጋ ስላስከፈልክ ነው። ለራስህ ሀብትን የሆነ ቦታ ደብቀ ስላስቀምጥክ ነው። በመሰረቱ አንድ ባህሪ ልንገራችሁ። የትግራይ ልጆች ቢሞቱ የሌላ ባል አያገቡም። ከሌላ ሴት ላይ መጠቀምን እንጂ አግብቶ መኖር የሚፈልጉት የትግራይ ልጆች ነው። ይሄ ዘረኝነት ስላለባቸው ማለት ነው። ወቅቱ ደግሞ ወቅቱ ደግሞ ኮም ብሎ የሚበቀሉበት ወቅት ነበር። ለውጡ እያገነገነ በመጣበት ወቅት ነበር። እስኪ እንስማው፣ እዚጋ ትንሽ እንስማው። ፈጣሪ መስገን ሰላም ነው። ያው እንግዲህ ልናገኝ በጣም ሞከርን፣ ስልክ ዝግ ነው። ቃል እዩት ቃል ገብተናል። የሁለታችሁንም ቃል ማስተናገድ ስላለብን በዛ መሰረት እንግዲህ ያው እዚህ ተገናኝተናል። ቃለ መጠየቁን ከኔ ጋር ያደረገችውን የገለቴ ቡርቃን የቀድሞ ባለቤትህን ቃለ መጠየቅ አይተኸዋል። ያው ሌባ ፊት እዩት ሰምቼዋለሁ። ይሄ ተብላ ይቼዋለሁ እንዴት ነበር? እስኪ ከዛ እንጀምር። ምክንያቱም እሷ ያለችው ትራንስፖርት ላይ ስትሰራ ነበረ በዛ ነበር ትውብቁ እውነት ነው የተገናኘ ነው በዘጠና ሰባት ነው ዘጠና ሰባት ላይ ስቴድዮም አካባቢ ቤተሰብ የሆነ አካል ታሙባት ከቤት ሆስፒታል ስትወጣ እዛ ትራንስፖርት ፈልግ አገኘዋት እኔ ስቴድዮም አካባቢ ሰራ ነበር ታክሲ ሰራ ነበር ላዳ። ከዛ በፊትም ለማንኛውም ሰው ስፖርተኛ መረብ ኳስተጫዋች ነበርኩ በጉዳት ምክንያት ነው ወደ ለአዳጅ ፍርነት የሚመጣውትም እስከ አንደር ትዌንቲን ድረስ ብሔራዊ ቡድን የመጫወት እድል ነበረኝ። ብርኩ ሰፋ ያለ ነገር ባይሄድም ማለት ነው። አዛቱስ አዎ የገለቴን እድል የጠለፍኮ የዛለት ነው። ከአንተ ጋር ባቶን ኖሮ ገለቴ ባለ ሦስት ፎቅ ይኖራት ነበረ ቦሌ። ምን ነክቷት እድሏን አንተ ላይ መናጢ ዳሃ ላይ እንደጣለክ ይቆጫታል። ይቆጨኛል። እኔም እንደ አንድ ሰው ሌሎች እንደሷ ታዋቂ አትሌቶች ያሉበትን የውጤት ደረጃ እንኳን ከባል ባል ከጀርባ ኖሯቸው ባል ሳይኖሯቸው፣ ዘመድ ሳይኖሯቸው፣ መካሪ ሳይኖሯቸው ውጤታማ የሆኑ አትሌቶች በሙሉባት ሀገር እንደ ጠንካራ ባል እንደ ጥሩ እንደሰራ ባል ቢሊዮነር እንዳረካት ባር በኩራት የገለቴ ውጤት እኔ ነኝ ከጀርባ ብለህ ስታወራ ነው የተበሳጨሁት። እኔ የገለቴ ውድቀት ከጀርባ አንተ እንቅፋት ሆነባት ነው። እስኪ ይቀጥል። ትንሽ ስፖርት ስፖርት ስታደርጉታው ሌላኛ በተለያዩ ስፖርት ውስጥ አድጌያለሁና በዛ አጋጣሚ ደንበኛ ነበራት ይመስለኛል። ከዛ ቤት በደንብ ጠንቅቄ ማለካትም የመጣች ሰሞን ይመስለኛል ለውድድሩ ወደ አዲስ አበባ። ያን ጊዜ እንደውም በጣም ምርጥ ኢትዮጵያ ሻምፒዮን ምርጥ ነገር ተካሂደዋል ይመስለኛል። እኔ ለስራ ያን ጊዜ በጣም ወደ ዱከም አካባቢ ብዙ ጊዜ ሙሽሮ ሰርገኞች ይዘው ሄዶ ነበረ እና ታጅበ እና አጅባቸዋል። እና ቅዳሜና ወደ የሆነ ውድድር አንዱ እርግጠኛ ነኝ የሰላማዊ ሰልፍ ነበር መሰለኝ በወቅቱ እና ያን ጊዜ ያውሉ ሲደረግ እኛ አልነበርንም ወደ

የዛ ጊዜ ይሄ የፌደራል ፖሊስ የወንጀል መከላከል ኃላፊ ነው። እንደገና የደህንነት ዋና ቁልፍ ነው። የጌታቸው ቀኝ እጅ ነው። ገለቴ በምን አቅመዋ ነው የዛን ጊዜ ከነዚህ ሰው ተጋፍጣ ይህን ሰውዬ የምትረታበት እድል እስኪ ንገሩን። አሁን በዘርዋ አጠቁ ብሎ ስለሚናገር ነው ይሄኛው። ይሄ ገዳይ ሰውዬ ይሄ የእቴ ልጅ ነው ብሎ ከእንግሊዝ የሚከራከርን ተወረበላ ማለት ነው። በዘሩ ነው ያጠቁት፣ ይላል በዘሩኖ ያጠቁት። እግዚአብሔር ምን እድል ኖሯት እንዲህ አይነት የጨርቆስ ጡሉን ሌላ እንደ ጣላት እሷ ላ ህይወቷን ለውጦ የትግራዋ ሴት አገባ። ምክንያቱም አብዛኛው የትግራዋ ባሎች ከትግሬ ባሴት በስተቀር ውሽማ ነው እንጂ የሚይዙት ለትዳር የትግራይ ምስት ነው የሚያገቡት። ይሄ ዘረኝነት ውስጣቸው ያደገ ማንነት ስለሆነ ይሜጅ የለውም። ምክንያቱም ብዙ ጊዜ ታጭቶ መጥቶ እዛ ጋር ወስኛለሁ ፍቼ ተመልከቱ እንግዲህ ከሁለት ሺህ አስር ከዚህ ሰውዬ ጋር ሀብቷን በሙሉ አሽሾ ጨርሷል። እኔ ነኝ የምሸጠው፣ እኔ ነኝ የምለውጠው፣ እንደ ባለ ትዳር ተነጋግረን ነው የመነዘር ነው ይላል። እችን የገጠር ምስኪን በጋ አግኝቷታል። ህይወቱን ለወጠባት፣ ኑሮውን ቀየረ፣ አሸሸ ከዚህ ጋር ፍርድ ቤት የነሱ ነው፣ ዳኛ የነሱ ነው፣ ፖሊስ የነሱ ነው፣ ሁሉ ነገር ቆራጭና ፈላጭ በነበሩበት ወቅት ሀብቷን በሙሉ ጨርሶ ለውጡ እንደሚመጣ ሲያቅ ፈታትና ለውጡ ልክ ሲመጣ 2010 ለውጡ ሲመጣ ፈታት። ዘረኝነቱ እዚጋ ነው የሚጀምረው ተመልከት። ያኔ የኦሮሞ ትግል የኦሮሞ ፕሮሴስ በጣም ታገንግኖ ለውጡ መጥቶ የትግሬ ትግሬ ሆናችሁ እና አሉላ ተፋቱ ብሎ ትእዛዝ በሚያስተላልፉበት ጊዜ ነው የፈታት። ፖለቲካዊ ቂም ነው የተበቀልክበት ወዳጄ። ማንን ለማቃቹ? ታጠኑ አሁን እንዲህ ተለቅ ሰው ሲመጣ አልተበደለም፣ አይ ምንም ችግር የለም። እቺ ምስኪን ልጅ እንደዚህ አነ ብልጠት ቢኖራት ኖሮ ይህ በደረሰች የእሷ ጓደኞች እኮ ባለ ሶስት ባለ አራት ፎቅ ነው ያላቸው፣ ከደህና ባል ጋር የተጋቡ አትሌቶች። አንተ ውድቀቷ እንጂ ስኬቷ ነህ እንዴ በኩራት የምታወራው? አንተ እንቅፋቷ ነህ እንጂ ደጋፊዋ ነበርክ እንዴ በኩራት የምታወራው? በምን ሞራለ እስኪ እንስማው፣ ኑ ያንኛለውስ እውነት ነው። እኔ ነኝ ያኔ ለውጡ መጥቷል እና አሉላ ሰለሞን የሌላ ብሔር ያገባችሁ ፍቱ ተብላችሁ ትእዛዝ ስለተላለፈላችሁ አንዱ ደግሞ ይሄ ስላለ ፈታሃት። ንብረቷን ቀድማችሁ አሸሻችሁ ስለነበር አሁን ህዝብ ለማስተማበል እቺ ምስኪን የአብርሃም በግ አገኘባት። አንተ ላይ ጣላት፣ ላባም በላ። እኔ እኔ ከጀርባ ማሳጅ አረጋት። ምን አረጋት ነበር? እኔ እንዲህ አረጋት ወዳጄ። በዳንዴ ሄደ እግሯን ብትልስ ከዛ ከላዳና እና ከአረቄ ጠጪነት አትወጣም ነበረ፣ ገለቴ ቡሩቃ ላይ ባይጥለ ኖሮ ፈጣሪ። ዛሬ ዶልፊን ነው ምነዳው አልክ። በሚሊየን ገንዘብ ህጉ እስኪያልቅ ድረስ አሽሸ ነው። አናቃችሁም? የእናንተ ብልጠት እባብነትህን አናቅም? የዚህ ዘር እኮ ነህ። የዚህ የገዳይ ገራፊ ሰውዬ እንዴት እንደሚከራከር ታሪኩን ስለሚያውቅ እንዴት እንደሚከራከርብልህ ስለ መብት ጉዳይ ስለተነሳ የብሔር ጉዳይ አምጥቶ እንዴት እንደሚከራከል በትግሬነቱ ነው እየተጠቃ ያልከው። ከትግሬ ውስጪ ያገባችሁ ሰዎች ፍቱ ብሎ አሉላ ሰለሞን ካምፔን ሲያደርግ ሁለት ሺ አስራ አስር ለውጡ ከመጣ በኋላ አለ የፈታት ያኔ ሀብታን ጨርሳችሁ አክትማችሁ ስለ ጨረሳችሁ ያኔ

ባለቤትቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው። እኔ ሲመለስ ማፈለግ ጀመርኩ። አንድ ብጣሽ ደብዳቤ ተጽፎልኝ ተንኮል የምታክ ሴት ነች ያለው የሚል የተንኮል ሰው እኮ ፊቱ ያስታውቃል፣ ንግግሩ ያስታውቃል። እንዴ ጸበል የተቻለ የሚል ጥያቄ ነበረ። ከዚህ በኋላ ይመስለኛል እንግዲህ እናትህ ጋር ሄደ አፈላለገች እና የሰጣሃት ምክንያትና የሆነው ነገር እንደተለያየ ነው እሷ የተናገረች ያ ልክ አይደለም። በእኔ እምነት አሁን እናቴ ጋር ደውላ እናቴን አግኝቼ የተደረገው ነገር የሆነው ልክ አይደለም። ከስተት ከመንገድ ይወጣ ነው። እኔ ምጣው ስልኬን ከፈትኩ አንድ የሚያቁም ሽማግሌ ደውሎ አገኙ አናገሩኝ ኔ በጉዳዩ ው ራሴን ለማዳመጥ ይህን ያህል ጊዜ አልነበርኩም ረጌ ነበር ከእሷ አሁን ግን መትቻ ያለው የመጣወትም ያው አነጋገር፣ ለውሳኔ ጸበል አልሄድክም፣ መንገድ ተለየ፣ መንገድ አነጋገሩ፣ ንብረት ሽሽተህ እስከምትጨርስ ነው የተደበቀው፣ አሽሸህ ስትጨርስ ነው የታየው። አለቅ እቺ ምስኪን፣ ምስኪን ባትሆን ኖሮ ሙሉ ውክልና ሽጥና ለውጥ ብላ አሰጠህም። ብትሞት ግን የዋነቷን ተጠቀምክባት። አሉላ ሰለሞን ጥሪ ባቀረበላችሁ ጊዜ የለውጡ ጊዜ ስለነበር ከትግሬ ውጪ ያገባችሁ ፍቱ ብሎ ያኔ ጥሪ በሚያቀርበው ጊዜ ነው የፈታት። ንብረቷን ዘርፈ ወስደ። አሁን የኛው ሌባ ይህን ጥያቄ ይህን የምስኪን የላባን ጥያቄ ስናነሳ በዘሩ ምክንያት ነው የሚያጠቁት ይላል። እነሱ በዘር አጥቅቷት ከጠፉ በኋላ እኛ በዘር አይደለም የጠየቅ ነው የጠየቅ ነው። አትሌት ገለቴ ቡርቃ የኢትዮጵያ ባለ ሁለት አናት፣ አማራ ይሁን ትግሬ ይሁን ወላይታ፣ እንዲህ አይነት ላቧን አጭበርብሮ የሚበላ ወረበላ ዝም አንልም ነው። ይሄ ባል ስኬታማ ቢሆን ኖሮ እኮ ገለቴ በቢሊየን የሚቆጠር ገንዘብ ኖሯት፣ ቢሊየን ቢሊየን ተካፍለው ይለያያሉ እንጂ ጎዳና ላይ ሊወርቅ ነው ምንም የለኝም ገንዘብ ብላ አታወራንም ነበር። ነግዶ ገንዘቧን በስርዓት ይዞ ላቧን በስርዓት ተንከባክቦ ውጤታማ የሀብት ማማ ላይ ቢያደርሳት ኖሮ እንደ ሌሎቹ አትሌቶች አንዳንድ አንዳንድ ፎቅ ይካፈላሉ እንጂ የመኖሪያ ቤት ጎዳና ላይ የመውደቅ ችግር አምጥታ አትነግረንም። ፎቅ ተካፈሉ ፎቅ ተካፈሉ ብለን ነው የምናምነው። የትኛው ነው የባልነት ስኬት? የትኛው ነው ከአትሌት ገለቴ ቡሩቃ ጀርባ ያንተ የሀብት ማማ ያደረስክላት? እድሏን በልተ ላቧን አማጠ እጥፍ ብለ የገዛ ብሔርን ትግሬ አግብተ ሶስት ልጆች ወልደ የራሱ የሷን ህይወት አምክነ ተለያት። ወረበላነት ከዚህ በላይ አለ የሰው ህይወት ላይ መጫወት ከዚህ በላይ አለ? በወቅቱ ማን እናገራችኋል? እስከ 2010 የእናንተ ነበረ ጊዜውም፣ የምትፈልጡት የምትቆርጡት፣ በግፍ ሰው ላይ በዘር ሰው ላይ የምትወስኑበት ወቅት ነበር። ይሄ ነበረ ከጀርባ ዛሬ ወጥቶ እየመከረ እንዲህ ብለህ እንዲህ ብለህ ተናገር፣ ሴፉ ጋር ሄደህ ተብለ ካውንስሊንግ ተደርገ መተ ስለተበተበጠረቅ አሁን ይዋነ ትባላለ ቃላት ስላሳመን ምስኪኗ ገለቴ ግን የምትናገረውን እንኳን በደንብ መናገር አይችልም። እንኳን አንተን በውሸት አቀነባብራ ያለ ጥፋት ልትከስብ ወደ ፍርድ ቤት የምትመጣ ልጅተውን። ነው ያስታውቃል እኮ የዋ ንጹህ ሰው፣ ንጹህ ሰው እንዲህ እኮ ያስታውቃል። የፈለክ እግሯን እሻት ማሳጅ ስራት አንድ አትሌት ያመጣው ሀብት እኩል ነው እኔም ከጀርባ ያመጣው ባል ስለሆንኩ ብለህ ትናገራለን። ትናገራለ እሷ እኮ የሀገር ወርቅ ናት እንጂ የባልና የምስትነት ጉዳይ አደለም። አሁን እኛ የምናወራበት የዚህ ክብር ባለቤት ናት ብለን ነው የምናወራው። የዚህ ክብር ባለቤት ደግሞ ማንም ሌባ ሊጮህበት አይገባም ብለን ነው እየጮህን ያለ ነው። ስለዚህ እንዳንተ ነው ወረበላ አትሌቶቻችን ላይ የሚጫወትበት ምክንያት የለም። ዛረኛም ስለሆንክ ነው፣ በልታት ዋጋ አስከፍላት የተለየኸው።